ሰላም እንዴት ናችሁ? ውድ የአዶኒ ሆምስ ቤተሰቦች፣ እንግዲህ ዛሬ ሳር ቤት ላይ ያለ የሱቅና የአፓርትመንት ሪቪው ነው ይዤላቸው የመጣሁት። አንድ ደንበኛ እየጠበኩ ነው፣ ከእሷ ጋር ሆኜ መረጃዎቹን አንድ ላይ እንመለከታለን። አብራችሁ ነው። እንዴት ነሽንደና እግዚአብሔር ይመስገን። ወደ ጀምቦሮ ሪል እስቴት እንኳን በደህና መጣሽ። እንኳን በሰላም ቆያችሁ። መልካም ምን እግር ጣሊህ። ዛሬ ወደ ጀንቦሮ ሪል ስቴት ሳር ቤት ወደሚገኘው ሳይታችን ዛሬ ምን ፈልጌ መሰለሽ? የንግድ ሱቆችን መግዛት ፈልጌ ነበር እና ልታማክሪኝ ነበረ። መልካም ጥሩ ምርጫን ይመረጥሹ ወደዚህ ቦታ በመምጣትሽ። በቅርብ ጊዜ ነው ለሽያጭ ወጣ ነው። እዚህ ሳር ቤት የሚገኘውን የጀንቦሮ ሪልስቴት ሳይታችን ማለት ነው። ሱቆችም አሉን አፓርትመንቶችም አሉን። ዋጋቸው እጅግ በጣም ድንቅ ነው። ሚኒማም ካሬያችሁ ስንት ነው? እንግዲህ ወደ ካሬው ከሚሄዳቸው በፊት ስለ ህንፃው የተወሰነ ነገር ልንገርሽ። ምን ያክል ካሬ ላይ እንደሚያርፍ ያለበት ፕሮግረስ ደረጃ፣ እንዲሁም ምን ምን ማግኘት እንደምትችል እዚህ ህንፃ ላይ እናውራና ከዛ ደግሞ ወደ ካሬዎች ወደ ካሬ አማራጮች፣ ወደ መኝታ ቤት አማራጮች እንሄዳለን። እንግዲህ ይሄ ህንፃ ኤግዛክት የሚገኝበት ቦታ ሳር ቤት ቫቲካን ኤምባሲ አጠገብ ነው። ከሳር ቤት በጣም ከሳርቤት አደባባይ በጣም በቅርብ ርቀት ነው የሚገኘው። አምስት ሺህ ሁለት መቶ ካሬ ላይ የሚያርፍ ህንፃ ነው። የህንፃው ቢልታፕ ኤሪያው አምስት ሺህ ካሬ ነው። ተጨማሪ ሁለት መቶ ካሬ ይኖረናል እዛ ላይ ደግሞ ጂፕላስ ስሪ ለሱቆቹ ብቻ የሚሆን ፓርኪንግ ይሰራላቸዋል። ለአፓርትመንቶች ደግሞ እዚሁ ህንፃው ራሱ ላይ አምስት ሺህ ካሬ የሚያርፈው የሚያርፍበት ህንፃው ላይ አራት ቤትመንት ፓርኪንግ ይኖረዋል ማለት ነው። ከዛም በተጨማሪ ደግሞ ከጎን ሌላ ግሪን ኤሪያ ይኖረዋል። እዚህ አፓርትመንት ላይ የሚኖሩ ሰዎች የሚናፈሱበት ቦታ ማለት ነው። እንግዲህ ህንፃው በጣም ልግዠሪ ነው። ይሄ ነው፣ በጣም ነው የሚያምረው። እንዳፕላስ ሰላሳ ነው። እዚህ አካባቢ እንግዲህ ሞልም አለው፣ ተጨማሪ ደግሞ አፓርትመንት አለው። እዚህ ከተማ ላይ ይሄንን የሚያክል ሞል እና አፓርትመንት የያዘ ህንፃ ተሰርቶ ያቀ አንደኛው የሆነው ሲያልቅ የጀንቦሮ ሪልስቴት ይሄ ህንፃ ነው ማለት ነው። እንግዲህ እዚህ ላይ በጣም ብዙ ፋሲሊቲ ማግኘት ትችያለሽ። ጌም ዞን ይኖረዋል፣ ለልጆች መጫወቻ ለአፓርትመንቱ ነዋሪ ብቻ ሳይሆን ከአፓርትመንቱ ነዋሪ ራሱ ተጨማሪ እዚህ አካባቢ ያለ ነዋሪ መጠቀም የሚችለው ጂምና ስፓ፣ ጌም ዞን፣ ፉድ ኮርት ይኖረዋል። ኢንዶር የሆነ ስዊሚንግ ፑል ይኖረዋል እና እጅግ በጣም ሌግዠሪ የሆነ አፓርትመንት ነው። ከባለ ሁለት መኝታ ጀምሮ አፓርትመንቱ ላይ እስከ ከባለ ሶስት መኝታ ማግኘት ይቻላል። ከዛም በላይ የሚፈልጉ ሰዎች ካሉ ጎን ለጎን ያሉትን መርጫ አድርገን ሪ ዲዛይን አድርገን የምንሸጥ ይሆናል ማለት ነው። አሁን ያለበት የግንባታ ደረጃ ሰላሳ አምስት ፐርሰንት ነው። ሰላሳ አምስት ፐርሰንት ማለት ማስት ወደላይ ስድስት ወደታች፣ እንግዲህ ቅድም አራት ቤዝመንት ፓርኪንግ አለው። አሁን እኛ ያለ ነው ስድስተኛው ፍሎር ላይ ነው። እስካሁን ድረስ ከአንድ ነጥብ አምስት ቢሊዮን ብር በላይ ወጪ አድርገናል። ይሄን እንደዚህ አይነት ሃይራይዝ የሆኑ ህንፃዎች በሚሰሩበት ጊዜ ላይ መሰረታዊ የሆነውና እጅግ በጣም ብዙ ገንዘብ የሚፈጀው ጊዜ የሚፈጀው ማት ፋውንዴሽን ነው። ስለዚህ እሱን ጨርሰን ከዚህ በኋላ ስትራክቸር ማቆም ነው የሚቀረን። እንደ ጀንቦሮ ሪል ስቴት ደግሞ ሁለት እህት ኩባንያዎች አሉ፣ ጉድበርና ጉመር የሚባሉ ጉድበር ኮንክሪት ነው የሚያመርተው፣ ጉመር ደግሞ ጠጠር ነው የሚያመርተውና ሁለቱም እህት ኩባንያዎች ተጠቅመን ስትራክቸር ማቆም ለኛ እጅግ በጣም ቀላል ነገር ነው፣ እና ቶሎ ቶሎ ነው ማለት ነው የምንፈራው። እንግዲህ ካሬዎችን የጠየቅሽኝ ነበረ የአፓርትመንቱንም መረጃው ስለሚጠቅምሽ ምናልባት አንቺ እንኳን ባትፈልጊ ወዳጅ ዘመድ ይኖርሻል፣ እና ቆንጆ ዋጋ ስለሆነ እነሱንም ድንገርሽ። አፓርትመንት ላይ ከመቶ ስድስት ካሬ ጀምሮ አፓርትመንት አለ። መቶ ስድስት ካሬ ባለ ሁለት መኝታ ነው። ትልቁ ደግሞ መቶ ሰማንያ ሶስት ካሬ ባለ ሶስት መኝታ የሰራተኛ ክፍል ከነመታጠቢያው ተጨማሪ ደግሞ ስቶር የያዘ በጣም የሚያምር እይታ ያለው አፓርትመንቶች በምትፈልግ አሁን ላይ ጊዜ ሲሆነ ሽያጭ ጀመር ነው በሚፈልጉት ቦታ ላይ እይታ መርጠው የሚያምር ቤት መምረጥ የሚችሉበትን አጋጣሚ ነው ይዘን የመጣ ነው። ከመቶ ስድስት ካሬ እስከ መቶ ሰማንያ ሶስት ካሬ ባለሶስት መኝታ ና ባለሁለት መኝታ እኛ ጋር ማግኘት ይችላሉ ማለት ነው በአስር ፐርሰንት ቅድመ ክፍያ ብቻ ሱቆቹ ከትንሹ ከአስራ ሰባት ካሬ ጀምሮ እስከ ሚፈልጉት እነሱ እስከፈቀዱት ድረስ ካሬ አውጥተና አለኛ ያው እኛ ከአስራ ሰባት ካሬ ጀምሮ ያወጣ ነው። አፎርደብል ፕራይስ እንዲኖረው አስበን ነው ማንኛውም ሰው እዚህ መጥቶ የሚፈልገውን ንግድ መስራት እንዲችል ለሁሉም የኑሮ ደረጃ ተስማሚ እንዲሆን አስበን ያመጣ ነው። ይህ አስራ ሰባት ካሬው ከሶስት ነጥብ ስድስት ሚሊዮን ብር አጠቃላይ ክፍያ ጀምሮ ወይም ደግሞ አስር ፐርሰንቱ ከሶስት መቶ ስልሳ ሺ ብር ቅድመ ክፍያ ጀምሮ ቀሪውን ለሱቆቹ በአንድ ዓመት ከስድስት ወር ከፍለው መጨረስ ይችላሉ። ለአፓርትመንቱ ደግሞ በሁለት ዓመት ጊዜ ውስጥ ከፍለው መጨረስ ይችላሉ። አስር ፐርሰንት፣ አስራ አምስት ፐርሰንት ያደረጉ ማለት ነው። እስቆችም እንደዚያው አስር ፐርሰንት፣ አስራ አምስት ፐርሰንት፣ ማክሲመም ብሄድ ሃያ ፐርሰንት ክፍያዎችን በየተርሙ እየከፈሉ በፕሮግረስና በታይም እኛ ጋር ትንሽ ለየት የሚያደርገው ነገር አንዳንድ ቦታ ላይ ወይ ታይም ቤዝድ ነው አከፋፈል መንገዱ። አንዳንድ ቦታ ላይ ደግሞ ፕሮግረስ ቤዝድ ነው። እኛ ጋር ግን ሁለቱንም በአንድ ላይ ነው ግዴታ ያያያዝ ነው ማለት ነው። ለምሳሌ ሶስት ወር ሲሞላ ሁለተኛ ክፍያም ትጠያቂ ከሆነ ግዴታ አግሪመንቱ ላይ አታች የሚደረግ ነገር አለ። ለምሳሌ አስረኛ ፍሎር ላይ ሲደርስና ሶስት ወር ሲሞላ ሁለተኛ ክፍያም ትጠያቂ ከሆነ ሁለቱም ኮንዲሽኖች መሟላት አለባቸው። ሶስት ወር ሞልቶ አስረኛ ላይ ካልደረስን መክፈል አይጠበቅብሽም። ደግሞ ሶስት ወር ሳይሞላ እኛ አስረኛ ላይ ብንደርስም መክፈል አይጠበቅብሽም። ስለዚህ ሁለቱም ኮንዲሽኖች መሟላት መቻል አለባቸው። ይሄ ማለት ታይም ቤዝ ነው ፕሮግረስ ቤዝ ነው። ቤትሽ እየተሰራ እያየሹ ነው የምትከፊው ማለት ነው። ስለዚህ ከትንሽ ካሬ ጀምሮ በጣም አፎርደብል በሆነ ዋጋ ከሶስት ነጥብ ስድስት ሚሊዮን ብር ጀምሮ እኛ ጋር ሱቅ ማግኘት ትቻያለሽ። በጣም ለየት የሚያደርገው ሱቆቹን እዚህ አካባቢ ላይ ምን የተለየ ነገር አገኛለሁ ብልሽም ካስብሽ እዚህ አካባቢ ላይ በጣም ለየት የሚያደርገው ነገር እዚህ አካባቢ ላይ እንደዚህ አይነት ሞል የለም። አክቹሊ እዚህ አካባቢ ብቻ ሳይሆን ከተማው ላይ እንደዚህ አይነት ሞል የለም። ሳር ቤት ላይ ደግሞ መሆኑ በጣም ትልቁ አድቫንቴጅ ሰፈሩ የዲፕሎማቶች መንደር ነው። ብዙ ኢንተርናሽናል ካምፓኒዎች ያሉበት ነው ኤዩን ጨምሮ። ስለዚህ እዚህ አካባቢ የሚኖሩ ሰዎች የውጭ ሀገር ዜጎች ናቸው እና በዶላር ተከፋይ ናቸው። ሪተርን ኦን ኢንቨስትመንቱን በዚያው ልክ ነው። ብታከራዩን፣ ብትሸጩ ከፍተኛ የሆነ ሪተርን ኦን ኢንቨስትመንት አለው። ሪሴል ቫሊዩም ከፍተኛ ነው፣ ሬንት ቫሊዩም ከፍተኛ ነው ማለት ነው። ከዛም በተጨማሪ ደግሞ እንዴት ነው እንዳልኩሽ ነው በዶላር ነው የሚከራየው። እንግዲህ እንዳልኩሽ ነው እዚህ ደረጃ ላይ ነው የሚገኘው ህንጻችን። ግን አንቺ ለምን ፐርፐዝ ነው እዚህ አካባቢ ላይ ሱቅ መግዛት የፈለግሽው? እኔ የፈለግኩት ወርቅ ቤት፣ ወርቅ ቤት ለመክፈት ነው የፈለግኩት። ምን ታማክሪኛለሽ አንቺ? በጣም ጥሩ እንግዲህ። እዚህ አካባቢ ላይ የሚኖሩትን ያው ቢዝነስ ሲከፈት አካባቢ ላይ ያለ ሰው ምን አይነት ሰው ነው ተብሎ ይታያልና፣ በጣም ቆንጆ ቦታ ነው የመረጥሽው። አካባቢው የዲፕሎማቶች መንደር ነው። ብዙ የውጭ ሀገር ዜጎች አሉ። ከዛም በተጨማሪ ደግሞ ኢትዮጵያ ላይ ጥሩ የሚባል የኑሮ ደረጃ ያላቸው ሰዎች የሚኖሩበት አካባቢ ነው፣ ይሄ አካባቢ ሳርቤት ማለት ነው። እና ምንም ነገር ብትከፍቺ አፎርድ ማድረግ ይችላሉ እዚህ አካባቢ ያሉ ሰዎች። ከዛም በተጨማሪ ደግሞ ህንፃው ላይ ያሉ ነዋሪዎች፣ የአፓርትመንቱ ነዋሪዎች በራሱ ቀጥታ እዚህ የሚፈልጉትን ነገር ማግኘት ተቻሉ። ሌላ ቦታ የሚሄዱበት ምንም ምክንያት ያልሆንም። እና በተጨማሪ ማግኘት ትቻያለሽ ማለት ነው ስለዚህ ከዚህ አንጻር በጣም ጥሩ ነው። ሌላው ነገር እዚህ አካባቢ ላይ በጣም ጥሩ የሚሆነው ነገር ከሳር ቤት ወደ ጀሙ ወደ ጋርመንት ወደ ለቡ የሚወስደው መንገድ ላይ ነው የምንገኘው፣ መመለሻ መንገድ ላይ። ይሄ ማለት የማለት ነው፣ ጠዋት ሰዎች ወደ ስራቸው ይሄዱና የሚመለሱበት መንገድ ላይ ነው ያለ ነው እና ይሄ ማለት ደግሞ አብዛኛውን ጊዜ ሰዎች ከቤታቸው ሲመለሱ ነው እቃ ይዘው ገዝተው የሚመለሱት ወደ ቤታቸው የሚሄዱት የሆነ ታይም ኖሯቸው እቃዎች የሚገዙት ማለት ነው። ስለዚህ ሰዎች ሲመለሱ እዚህ የመግባት እድላቸው እጅግ በጣም ከፍተኛ ነው፣ ፕሮባብሊቲ። ስለዚህ ብዙ የሰው ፍሰት ይኖርበታል ብለን እናስባለን። ከዚም በተጨማሪ ጌም ዞን አለው፣ አምስተኛ ፍሎር ላይ ጌም ዞን እንዳልኩሽ፣ ስዊሚንግ ፑል ጨምሮ ፉድ ኮርት ይኖረዋል፣ ጂም እና ስፓ የውበት ሳሎኖችን ጨምሮ አምስት ሺ ካሬ ሙሉ አንደኛው ፍሎር እንደዛ ስለሚሆን ሰዎች፣ ልጆች ነሱም የተለያዩ አገልግሎቶች ለማግኘት ይሄ ቦታ መዳረሻችን ይሆናል ብለን እንገምታለን፣ እና እዚህ አካባቢ ያለ ሰውን ብቻ ሳይሆን በቅርብ ርቀት ላይ የሚገኙ ሰዎች በጠቅላላ ወደዚህ እየመጡ አገልግሎት የሚያገኙበት ስለሚሆን በዚያውም ደግሞ ሱቆች ላይ የሚፈልጓቸው ነገሮች ይገዛሉ ብዬ ስለማስብ እጅግ በጣም ጥሩ የሚባል ቦታ ነው ከዚህ ከዚህ ነገር አንጻር እጅግ በጣም ተጠቃሚያች ብዬ አስባለሁ። ሁለተኛው፣ የፓርኪንግ ችግር የለብንም እኛ እንዳልኩሽ፣ ለአፓርትመንቱ ለብቻው ፓርኪንግ አለው። ሱቆቹ ደግሞ ጂፕላስ ፕላስ ስሪ የራሳቸው ፓርኪንግ ይኖራቸዋል። ተጨማሪ ደግሞ መንግስት ከዚህ ፍለፊት ካለንበት ሳይት ፍለፊት ሌላ ፓርኪንግ ትልቅ ፓርኪንግ ከተማ ላይ እየተሰሩ እንዳሉ አይነት ፓርኪንጎችን እየሰራ ስለሆነ እዚህ አካባቢ ላይ ቋቁመው መኪናቸውን የፈለጉትን ነገር ገዝተው መሄድ የሚችሉበትን አጋጣሚ ይፈጥራል እና ከዚህ ከዚህ አንፃር እጅግ በጣም ጥሩ ቦታ ሊመረጥ ይችላል። የአከፋፈል ሂደታቸው እንዴት ነው? መረከቢያ ጊዜውስ መቼ ነው የምታስረክቡት? የአከፋፈል መንገዳችን እጅግ በጣም ላል እና ግልጽ ነው። የአከፋፈል መንገዳችን እንዴት ነው ቅድመ ክፍያ አስር ፐርሰንት ነው የምንጠይቀው ሰላሳ አምስት ፐርሰንት ነው ግንባታ ደረጃው ብይሻለው ግን የምንጠይቀው ፐርሰንት አስር ፐርሰንት ነው ቀሪውን በአንድ ዓመት ከስድስት ወር ጊዜ ውስጥ አስር ፐርሰንት አስራ አምስት ፐርሰንት እያደረግሽ በየሶስት ወሩ በየአራት ወሩ መክፈል ትችላለሽ የምናስረክበው ምድር ከፍለሽ ስጨርሽ አንድ ዓመት ከስድስት ወር ላይ እናስረክባለን በነገራችን ላይ ጀንቦሮ ሪል ስቴት በጣም የሚታወቀው ቶሎ በማስረከቡ ከተማ ላይ አንዳንድ ሰዎችን ብጠይቂ ጀምሮ ሪል ስቴት በሚታወቀ ላይ ደግሞ በምንድን ነው በጣም ጥሩ የሆነበት ነገር ቢሉሽ አብዛኛውን ጊዜ ቶሎ ያስረክባል ተጨማሪ ኮንስትራክሽን ኳሊቲ በጣም ቆንጆ ነው የሚሉሽ እና በአንድ አመት ከስድስት ወር እኛ ኤግዛክትሊ እናስረክባለን አንቺ በአንድ ዓመት ከስድስት ወር ከፍለሽ መጨረስ ይጠበቅብሻል ማለት ታዲያ ጀምሮ ሪል ስቴት እንዴት አገኘሽ የትኛውን ካሬ መረጥሽ በጣም ቆንጆ ነው ወደጃዋለሁ አስራ ሰባት ካሬው መርጫ አለው እሱን ሁሉ ታደርግልኛለሽ ከተሰባት ካሪውን በስንት ቅድመ ክፍያ ባንክ ሄደሽ ካልሽው አፓርትመንት የሚፈልጉ ሱቅም የሚፈልጉ የማስታወቂያ ዋጋ ስለሆነ ለአጭር ጊዜ ስለሆነ የሚቆየው ቶሎ እንዲመጡ አድርጊ። አንቺም ስለመጣሽ ቤተሰባችን